አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ሰላም ጤና ይስጥልል ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም ነው እጅግ ወሳኝ ወሳኝ የሆኑ ሶስት መረጃዎች በተለይ ከመንግሥት ሠራተኞች ደሞዝ ጋር በተያያዘ ከደቂቃዎች በፊት አዲስ መረጃ ይፋ ሆኗል በዚህ መረጃም እስከ 8384 ብር ወርሃዊ ደሞዝ ያላቸው ሠራተኞችን ከታክስ ሙሉ በሙሉ ነፃ እንዲሆን በኢሰማኮና በመንግሥት በኩል ከፍተኛ ፍጥጫ ውስጥ ስለመገባቱ አውቀናል። ሙሉ መረጃና ሙሉ ዝርዝሩን ይዘናል። በተጨማሪም 85 ከፍተኛ የትምህርት ተቋማት ላይ እርምጃ ስለመወሰዱ አውቀናል በምን ምክንያት የሚለው ሙሉ ዝርዝሩን ታደምጣላችሁ። በሌላ በኩል የሪል ስቴት ገዢዎችን መብት የሚያስጠብቅ አዲስ ረቂቅ አዋጅ፣ አዲስ መመሪያ በዛሬው ዕለት በመላው ሀገሪቱ ላይ ተግባራዊ እንዲደረግ ውሳኔ ስለማስተላለፉም አውቀናል። ቪዲዮውን ላይክ ላይክ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክብራን ተመልካቾቼ እጅግ በጣም ወሳኝና ከደቂቃዎች በፊት የወጣ መረጃ ነው። ከሰሞኑ ከመንግሥት ሠራተኞች ደሞዝ ጋር በተያያዙ የተለያዩ መረጃዎችን እየተከታተልኩ ወደ እናንተ የማደርሳችሁ ወንድማችሁ ነኝ። በዛሬ እለትም እንግዲህ ወዲያው መረጃው እንደወጣ ነው። ሙሉ መረጃና ሙሉ ዝርዝሩን ወደ እናንተ ይዤላችሁ የቀረብሁት። እንደምታውቁት ላለፉት ዘጠኝ ዓመታት በስራ ላይ የቆየው የገቢ ግብር አዋጅ ቁጥር 979 እዝባር 28 እንዲሻሻል እንቅስቃሴ የተደረገ ነው። በዚህም አዋጅ መሰረት የገንዘብ ሚኒስቴር አዲስ ረቂቅ አዋጅ አዘጋጅቶ ለውይይት አቅርበዋል። ነገር ግን የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ወይም ኢሰማኮ ይህ ረቂቅ አዋጅ የሠራተኞችን ወቅታዊ የኑሮ ጫና ከግምት ውስጥ አላስገባም በማለት የራሱን የመከራከሪያ ሐሳቡን አቅርበዋል። በመጀመሪያ የኢትዮጵያ ሠራተኞች ማኅበራት ኮንፌዴሬሽን ኢሰማኮ ያቀረበውን ወሳኝ ጥያቄ እንመልከት። የኮንፌዴሬሽኑ ፕሬዝዳንት አቶ ካሳሁን ለሪፖርተር ጋዜጣ እንደገለጹት ዋናው ጥያቄያቸው ወርሃዊ ደሞዛቸው እስከ 8384 ብር የሚሆኑ ተቀጣሪ ሠራተኞች ከገቢ ግብር ሙሉ በሙሉ ነፃ እንዲሆኑ ነው። ይህ ቁጥር ከየት መጣ? አቶ ካሳሁን እንዳሉት የዓለም ባንክ መረጃን መሠረት በማድረግ በቀን 3000 ዶላር በታች ገቢ ያላቸው ሰው እንደ ደሃ ስለሚቆጠር ይህንን የኑሮ ውድነት ታሳቢ በማድረግ ይህንን እንግዲህ የመነሻ ወለል ነው የጠየቁት። ከዚህ በተጨማሪም ኢሰማኩ ያቀረበው የደሞዝ የግብር እርከን ይህንን ይመስላል። እንግዲህ ከ8384 ብር እስከ 22974 ብር ድረስ ላላቸው 10% ግብር ሲሆን እስከ 44530 ብር ለሚያገኙ ደግሞ 15% ግብርን አስቀምጧል። እንዲሁም 72336 ብር ለሚያገኙ 20% ግብር የተቀመጠ ሲሆን እስከ 107449 ብር ለሚያገኙ ደግሞ 25% ግብር ተቀምጧል። እስከ 150107 ብር ለሚያገኙ 30% ግብር እንዲሁም ከ150108 እና ከዚያ በላይ ለሚያገኙ ሰራተኞች ከፍተኛው የ38% ግብር እንዲጣልባቸው ጠይቀዋል። በሌላ በኩል ደግሞ የገንዘብ ሚኒስቴር ይፋ ያደረገው ረቂቅ አዋጅ ምን ይላል? የመንግስት ረቂቅ አዋጅ ከሰራተኛ ማህበራቱ ጥያቄ በእጅጉ ያነሰ ነው። በመንግስት ረቂቅ ውስጥ ከታክስ ነፃ የሚሆነው የደመወዝ ወለል በሶስት አማራጭ የቀረበ ሲሆን እነሱም 1200 ብር፣ 1600 ብርና 2000 ብር ናቸው። ይህ ማለት መንግሥት ከታክስ ነፃ ማድረግ የሚፈልገው ጣሪያ እስከ 2000 ብር ሲሆን፣ የሰራተኛ ማኅበራቱ ደግሞ እስከ 8384 ብር እንዲሆን ይፈልጋል። በሁለቱ መካከል ያለው ልዩነት ከ6000 ብር በላይ ነው ማለት ነው። ስለዚህ ይህንን ጉዳይ የበለጠ ግልጽ ለማድረግ አሁን በሥራ ላይ ያለውን ሕግ እናስታውስ። አሁን ባለው ሕግ መሠረት ከታክስ ነፃ የሆነ የደሞዝ መጠን 600 ብር ብቻ ነው። ከ10,900 ብር በላይ ደሞዝ ያለው ሠራተኛ ደግሞ ከፍተኛውን የ35% ግብር ይከፍላል። ስለዚህ ሁለቱ ወገኖች መንግሥትን፣ ማኅበራቱም አሁን ካለው የ600 ብር ጣሪያ ላይ ለውጥ እንዲያደርግ ይፈልጋሉ። ጥያቄው ግን ምን ያክል የሚለው ነው። በርካታ የውይይቱ ተሳታፊዎች የመንግስት ረቂቅ አዋጅ አሁንም የሰራተኞችን የኢኮኖሚ ጫናና የኑሮ ውድነት ያላገናዘብ ነው ሲሉ አስተያየታቸውን እየሰጡ ነው። ውድ ተመልካቾቻችን እንደምናየው ይህ ጉዳይ ገና ውይይት ላይ ነው። የሰራተኞች ማኅበራቱ ያቀረበውን ጠንካራ የመከራከሪያ ሐሳብና የመንግሥት ረቂቅ አዋጅ በቀጣይ በሕዝብ ተወካዮች ምክር ቤት ቀርቦ የመጨረሻ ውሳኔ ያገኛል። እናንተስ በዚህ ጉዳይ ምን ትላላችሁ? የሰራተኛ ማኅበራቱ ጥያቄ ፍትሐዊ ነው ወይንስ የመንግሥት ረቂቅ አዋጅ የተሻለ ነው? የእርስዎ ደመወዝ በየትኛው እርከን ውስጥ ነው የሚወድቀው? ሐሳብ አስተያየታችሁን በኮመንት ስጡበት። ወደ ቀጣዩ መረጃችን እናምራ። 85 ከፍተኛ የትምህርት ተቋማት ከትምህርት ሥርዓቱ እንዲወጡ እየተደረገ እንደሚገኝ ባለሥልጣኑ አስታውቋል። 375 ከፍተኛ የትምህርት ተቋማት ላይ በተደረገ ክትትል መስፈርት ማሟላት ያልቻሉ 85 ተቋማት ከትምህርት ስርዓቱ እንዲወጡ እየተደረገ እንደሚገኝ የትምህርትና ሥልጠና ባለሥልጣን አስታወቃል። የባለሥልጣን ቁጥጥርና ትምህርት ማስረጃ ማረጋገጫ ምክትል ዋና ዳይሬክተር አቶ ቢንያም ለኢኤምኤን ዲጂታል እንደገለጹት 47 ተቋማት የተቀመጠውን አሰራር ጥሰው በመገኘታቸውም ከፍተኛ ማስጠንቀቂያ እስከ ሙሉ በሙሉ ከዘርፉ እንዲወጡም ተደርጓል። የተሰጣቸውን ቅጣት የሚያከብሩ ተቋማት ደግሞ በህግ እንዲጠየቁ የማድረግ ሥራ መሰራቱንም ገልጸው ዋና ዳይሬክተሩ ከተሰጣቸው የተማሪ ቁጥር በላይ የሚያስተምሩ ኮሌጆች መኖራቸውን አንስተው ይህም በትምህርት ቤት ላይ ከፍተኛ ጉድለት ማስከተል እንደቻለም ገልጸዋል። ይህ በእንዲህ እንዳለ የማጭበርበር አካሄዶችን ለመግታት 13 ሚሊየን የተማሪ ማስረጃ በዲጂታል ሥርዓት መመዝገቡንም አስታውቀዋል። በግል ከፍተኛ ትምህርት ተቋማት የሚሰሩ ሰራተኞችን የትምህርት ማስረጃ አጣርተን ጨርሰናል ያሉት ምክትል ዋና ዳይሬክተሩ ውጤቱን ለመንግሥት የማቅረብ ሥራ እየተሠራ እንደሚገኝም ገልጸዋል። በፌዴራል ተቋማት ላይ ሥራውን መጠናቀቁን ገልጸው በቀጣይ በመጀመሪያ ምዕራፍ በኦሮሚያ ክልል አዲስ አበባ ከተማና ሲዳማ ክልል ላይ እንደሚቀጥልም አስታውቀዋል። በመጨረሻም የሪልስቴት ቤት ገዢዎችን መብት የሚያስጠብቅ አዲስ ረቂቅ አዋጅ በመላው ሀገሪቱ ላይ ተግባራዊ እንዲደረግ ውሳኔ ተላልፏል። የሪልስቴት የቤት ግንባታ ዘርፍን ለማሳደግና ቤት ገዢዎችን ከማጭበርበር የሚጠብቅ አዋጅ መጽደቁን የከተማና መሠረተ ልማት ሚኒስትር አስታወቀ። ሚኒስትር መስሪያ ቤቱ ከቤት ልማት ጋር ተያያዥነት ያላቸው ህጎች በመውጣት መመሪያዎችን የማዘጋጀት ስልጣን እንዳለው የከተማ መሠረተ ልማት ሚኒስትር ዴታ ሄለን ደበበ ላሃዱ ገልጸዋል። በመሆኑም በሪልስቴት የቤት አልሚዎችን በተመለከተ የገዢዎችን መብት መጠበቅ የሚያስችል ዝርዝር የሕግ ማዕቀፍ መዘጋጀቱን አስታውቋል። የሪልስቴት የቤት ግንባታ ዘርፍ ከዚህ ቀደም በተለያዩ ህጎች ሲዳኝ እንደነበር ያስታወሱት ሚኒስትር ዴታዋ ራሱን የቻለ ህግ ባለመኖሩ ክፍተቶች እንዲፈጠሩ ምክንያት እንደሆነም ገልጸዋል። አክለው በዚህ ምክንያት በአግባቡ ለመዳኘት አስቻይ ሁኔታ እንዳይፈጠር ምክንያት ስለመሆኑ፣ እንዲሁም የሪልስቴት ዘርፉ ከዚህ በላይ እንዲያድግ ስለማድረግ መሆኑን የተነገረው በመሆኑም ከሪል ስቴት አልሚና ከቤት ገዢዎች የሚጠበቁ ግዴታዎች ምን ምን ናቸው የሚሉትን ሙሉ ዝርዝር የህግ ማዕቀፍ መውጣቱን መጠቆማቸው ነው። በዚህ ሰዓት የወጣው ሪፖርት ያስነበበው መደመጥ ያለባቸው ወሳኝ ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ላይክ ሸርሸር አድርጉ። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላህ።